ሰላም ናችሁ ቅዱሳን ባላችሁበት ቦታ ሁሉ የእግዚአብሔር ሰላም እና ጸጋ ለእናንተ ይሁን ዛሬ አንድ ቦታ ላስቀኛችሁ ፈልግ ያለው ላስጎበኛችሁ ፈልግ ያለው ማለት ነው እኔ አሁን ያለሁበት ቦታ ወደ ቁጫ አልፓ ወረዳ ውስጥ ነው ያለሁት ቁጫ አልፓ ወረዳ ውስጥ ሞርካ ወርደን ሞርካ ከተማ ወርደን ከሞርካ ደግሞ በሞተር ሁለት ሰዓት ለአገልግሎት መጥቼ ያለው በሞተር ሁለት ሰዓት ከዛ ከሞርካ ከተማ ቀጥታ ስመጣ የሞርካ በረሃ አለ። ሞርካ ባዙዋ ጊዮጌ ቀጥሎ ደግሞ ሌማሴ በረሃ አለ። ሌማሴ ባዙዋ ሶስተኛ ደግሞ ሶስተኛ ደግሞ ማጥኒ በረሃ የሚባል አለ። ማጥኒ በረሃ ማጥኔ ባዙዋ ከዛ በኋላ ደግሞ ቶኮ ዳምቢያ የምትባል ከተማ አለች። ቶኮ ዳምቢያ ከዛ ደግሞ እኔ ለአገልግሎት አጀንዳ ወደ ያስኩበት ሶምባ የሚባል አካባቢ መጥቼ ያለው በጣም ደስ የሚል አካባቢ ነውና እስቲ ከእኔ ጋር ተከታተሉት። እዚህ ጋ ያለው ኦሞ ወንዝ አለ። ከኦሞ ወንዝ ደግሞ እዚህ አሁን እኔም ማሳወቅ መናገር የፈለግኩት በጣም አራቱ ዞኖች አንድ ላይ የተገናኙበት ቦታ እዚህ አካባቢ አለ። ከኦሞ ወንዝ ግበ ስሪ ማለት ከኦሞ ወንዝ ወደዛ ዳውሮ ዞን አለ። ከዛ ደግሞ ወደ ግራ በኩል ጎፋ፣ ጎፋ ዞን አለ። ከዛ እኔ አሁን ያለሁት እዚህ ውስጥ ቁጫ ነኝ ያለሁት። ከዛ ደግሞ ወደዛ ትንሽ ወደዛ ትንሽ ራቅ ብሎ የወላይታ ዞን ደግሞ አለ። አሁን ቁጫ አልፋ ውስጥ ነኝ ያለሁት። እስቲ ላሳያችሁችን፣ ትንሽ እናንተ ላሳያችሁና ኦሞ ወንዝን እስቲ እዩ። ኦሞ ወንዝን ላሳያችሁ። ያውላችሁ ኦሞ ወንዝ ነው። ይሄ ይሄ ኦሞ ወንዝ ነው። ተከታተሉት። ይሄ ኦሞ ወንዝ አሁንም ኦሞ ወንዝ አለ። ወደዚህም ኦሞ ወንዝ ነው። ኦሞ ግቤ ስሪ ወንዝ። ከዛ ከወንዙ ባሻገር ይሄ የምታየው ተራራ ዳውሮ ተራራ ነው። ዳውሮ ዞን ነው። ከዛ ደግሞ ወደዚህ ይሄኛው ከበስተ ግራ በኩል ደግሞ የሚታየው ጎፋ ዞን ነው። ይሄኛው የሚታዩት ጎፋ ዞን ነው። እዚህ ደግሞ መሃል ላይ ትንሽ ወረድ ብሎ እዚህ ጎድጎድ በሚባል ቦታ ማዜ ወንዝ አለ። ማዜ ወንዝ መጥቶ ወደዚህ ወደ ኦሞ ወንዝ ይገባል። ግበስሪ ከዛ ደግሞ ወደዚህ ባሻገር ወደዛ ደግሞ ወደ ቀኝ በኩል ትንሽ ወደፊት አለፍ ብሎ ደመ ወንዝ አለ። ደመ በጣም ያው ታዋቂ ወንዝ ነው፣ ትልቅ ወንዝ ነው። መቶ እሱም ዳውሮ ማለት ግቤ ስሪ ኦሞ ወንዝ ላይ ይገባል። አሁን ያለሁበት አካባቢ ይሄ ሶምባ አካባቢ ነው። በጣም ደስ የሚል አካባቢ ነው። ያቺ ደግሞ የምትታየው ትንሽዋ በትንሽ ነው የምትታየው፣ በስልክ ብዙም አትታይም። ቶኮ ዳምበ ከተማ ልክነኛ፣ ቶኮ ዳምበ ከተማ ትባላለች። ከተማ አለች። በጣም ደስ የሚል አካባቢው በጣም ደስ ይላል። እኔ ለአገልግሎት መጥቼ ከአገልግሎት ባሻገር የእረፍት ሰዓትን እስቲ አካባቢውን ልየው ሊጎብኘው ብዬ አካባቢውን ትንሽ ለመቃኘት ወጥቼ ያለው አየሩን በጣም ደስ የሚል ነው። የአካባቢው ሕዝብ በጣም ፍቅር የሆኑ ናቸው፣ በጣም እንግዳ የሚቀበሉ። እዚህ ያሉ ወጣቶች ደግሞ ያው በጣም ደስ የሚሉ ናቸው፣ ጌታን የሚያመልኩ፣ እግዚአብሔርን የሚፈሩ የቤተክርስቲያን አገልጋይ ናቸው። በጣም ደስ የሚሉ እንግዳ የሚቀበሉ፣ የሚያከብሩ፣ የሚንከባከቡ ወጣቶች ናቸው። ደስ ለአገልግሎት በመጣሁበት በዚህ አጋጣሚ እስቲ አካባቢውንም ልየው ብዬ ነው የወጣሁት። ስለተከታተላችሁኝ አመሰግናለሁ። ሰላም ለኢትዮጵያ፣ ሰላም ለዳውሮ ህዝብ፣ ሰላም ለጎፋ ህዝብ፣ ሰላም ለቁጫ ለጋሞ ህዝብ፣ ሰላም ለወላይታ አጠቃላይ ህዝብ፣ ሰላም ለኢትዮጵያ፣ ሰላም ለዓለማችን ይመኛለሁ። እግዚአብሔር አገራችንን ይባርክ። አመሰግናለሁ። ውሲ አንጆቻው።